ሰላም እና ጤና ለእናንተ ይሁን ውድና የተከበራችሁ ተመልካቾቻችን፣ የዕለተ ረቡዕ ጥቅምት 26 ቀን 2018 ዓ ም መረጃዎችን ይዘመተናል። ለዛሬ ረፋድ ያሉን መረጃዎች እንደሚከተሉት ይቀርባሉ። አጨዳ ላይ ቆይተው ምሳ ሊበሉ ጥላ ስር አርፈው እየበሉ ባሉበት አምስት ሰዎች ተገድለዋል ሲል የአካባቢው ቤተ ክህነት አመራር ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ወር 25 ምዕመናን እንደተገደሉባት በገለጸችበት አርሲ ዞን ታጣቂዎች ትናንት በድጋሜ በተፈናቀሉ አርሶ አደሮች ላይ ግድያ መፈጸማቸውን የአካባቢው ቤተ ክህነት አመራር ለቴክቫ ኢትዮጵያ መናገራቸው ታውቋል። ለደህንነታቸው ሲባል ስማቸው እንዲነገር ያልፈለጉት አመራሩ የሰጡት ቃል መሰረት ትናንት መርቲ ወረዳ ጋዶ በሚባል አካባቢ ላይ የሚኒሻ ጤፍ አጨዳ ውጡ ተብለው ታዘው አጨዳ ላይ ቆይተው ምሳ ሊበሉ ጥላ ስራ አርፈው እየበሉ ባሉበት አምስት ሰዎች ተገድለዋል ብለዋል። ሸሽተውም ይሁን ተይዘው ያልታወቁና ያልተገኙ የጠፉ ሰዎችም አሉ። ሸሽተው የጠፉ ናቸው። ቁጥራቸው በትክክል አልታወቀም፣ ግን ብዙ ናቸው ሲሉም አክለዋል የሟቹ አርሶ አደሮች ከሬን ትናንት ምሽት ወደ ከተማ መግባቱና የቀብር ስነ ስርዓቱ ዛሬ በመርቲ ወረዳ አምቦሳ መድኃኔዓለም ቤተክርስቲያን እንደተፈጸመ ነው ለቲክቫህ መረጃ የተናገሩት። በወረዳው በዚሁ ወር የተፈጸመውን ግድያ በማስታወስ የአሁኑም ግድያ በዚሁ አቅራቢያ መፈጸሙን የገለጹት እኚሁ አካል ሟቾቹን ከዚህ በፊት አፈናቅለዋቸው ነበር ሲሉም ገልጸዋል። ጥቃቱ ተደጋጋሚ መሆኑንና አራት አመት እንዳስቆጠረ በዚሁ አራት አመት ውስጥ በመቶዎች የሚቆጠሩ ሰዎች እንደተገደሉ አስረድተዋል። የትናንቱ ግድያ በተፈጸመበት ቦታ አጠገብ ህብረተሰቡ ተፈናቅሏል። ታጣቂዎች በቤታቸው እየገቡ ይገድሏቸዋል። ያንን ያየ ሰው ተፈናቅሏል። ከዚህ ሸሽተውም የነበሩ ሰዎች ናቸው። ሚሊሻ አገርን እየጠበቀ ነው። ኑ ላጭዳውጡ በተባሉበት ነው የተገደሉት። ደህና ተደብቀው የነበሩ ናቸው የተገደሉት ሲሉ ነው የተናገሩት። ከዚህ ቀደምም ለአባቶች መልእክት አስተላልፈናል። ሰሚ አካል ካለ ይህንን ሰምቶ መንግስት እንዲህ አይነቱን ወንጀለኛ አውጥቶ ህዝቡ በሰላም የሚኖርበት ነገር ቢመቻችልን፣ እየሆነ ያለው ነገር በጣም ከባድ ነውም ብለዋል። በጥቅምት 2018 ዓ.ም ምዕራብ አርሲ ዞን የተለያዩ ወረዳዎች 25 ኦርቶዶክሳውያን እምነት ተከታዮች መገደላቸውን ቤተክርስቲያኗ ጭምር ማሳወቋ የሚታወስ ሲሆን ትናንት ያርሶ አደሮች ግድያ ጨምሮ በዚሁ ወር የማቾች ቁጥር ሰላሳ ደርሷል። በዚሁ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንት አምስት ምእመኖች ተገድለውብኛል ብላለች። በአርሲ መርቲ ወረዳ የሚኖሩ አምስት ኦርቶዶክሳውያን ተገድለው ሶስት ምእመኖች ታግተው ተወስደዋል ነው ያለችው። ግድያውና አገታው የተፈጸመው ከትናንት በስቲያ ጥቅምት 24 ቀን 2018 ዓ.ም ከቀኑ ስድስት ሰዓት አካባቢ ጋዶ ቀበሌ የሚባል ቦታ ላይ ነው። አምስት ምእመናት የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው ተኩስ እየተገደሉ ስትል አክላለች። ስራተ ቀብራቸውም በአምቦሳ ከተማ በሚገኘው በደብረ ገነት ትንሳኤ ብርሃን መዳን ያለም ቤተ ክርስቲያን እንደተፈጸመም ገልጻለች። የታገቱት ሶስት ምእመናን እስካሁን የደረሱበት እንደዚሁም ያሉበት ሁኔታ አይታወቅም በማለትም ተናግራለች። ይህ የመመናኑ ግድያና አፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው ያለችው ቤተ በተለይም ላለፉት ሁለት ዓመታት የገጠር ቀበሌውና በውስጡ የሚኖሩ ምእመናን ከስጋት ነፃ ሆነው ኖረው ያውቁም ስትል አሳውቃለች። በተመሳሳይ ዜና በአርሲ ዞን አራት ወረዳዎች ተከሰተ የተባለው ችግር የሚያጣራ የሉካን ቡድን ማጣራት ስራውን በትናንትናው እለት ጀምሯል። የኢትዮጵያ የሃይማኖት ጉባኤ ነው ይህንን መረጃ የተናገረው። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችና ካህናት እንደዚሁም በሌሎች የሃይማኖት ተቋማት አገልጋዮችና ምእመናን ላይ ግድያና ስቃይ መከሰቱን የሚያሳይ መረጃ መውጣቱን መነሻ በማድረግ ጉዳዩ ከመሰረቱ የሚያጣራ የተለያዩ ያዩ የባለድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን አቋቁሞ በትናንትና ዕለት የተከሰተውን ችግር በአካል ለማጣራት ችግር ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ ጀምሯል ሲል አስታውቋል የሉካን ቡድሩ የማጣራት ስራውን ጨርሶ የመጨረሻ ሪፖርት ሲያቀርብ በጉዳዩ ላይ በጉባኤያችን በኩል ይፋዊ መግለጫና ማብራሪያ የሚሰጥ በመሆኑ ሁሉም ዜጋ በትግስት የማጠቃለያ ሪፖርቱን እንዲጠብቅ ጉባኤያችን በአክብሮት ይጠይቃል ብሏል ጉባኤው ይህ በእንዲህ እንዳለ አንዳንድ አካላት ሀላፊነት በጎደለው መልክ ከግምትና አካል የተሟላ መረጃ በመነሳት በማህበራዊ ሚዲያ ጉዳዩን አስመልክተው መረጃ መስጠታቸውን ተመልክተናል ሲልም ገልጿል። መረጃዎቹ ምን እንደሆኑ በግልጽ ያላሰፈረው ጉባኤው ይህ ተግባር የማጣራቱ ሂደት የሚጎዳ እና አንዳንድ አካላት ወደ ተሳሳተ ድምዳሜ ሊወስድ የሚችል ተግባር በመሆኑ በማህበራዊ ሚዲያ ላይ መረጃ የምታሰራጩ አካላት በሙሉ ከፍ ያለ ጥንቃቄ እንዲታደርጉ እናሳስባለን ሲልም ገልጿል። የኢትዮጵያ መንግስት የዓለም አቀፉ ማህበረሰብ ችግር ይሆናል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ቴሌቪዥን ካይሮኒውስ ጋር ያደረጉት ቃለ ምልልስ ትናንት ምሽት ተላልፏል። የቀጠናውን ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያ ሰጥተዋል። በንግግራቸው እንደ ሱማሌ፣ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮቻቸው በቀላሉ ቀጠናዊና ዓለም አቀፋዊ ችግሮች እንደሚቀየሩ አስረድተዋል። ወደ ኢትዮጵያ ስንመጣ ባለፉት ሰላሳ ዓመታት ያየነውን ሁኔታ የብሔር ክፍፍሎችና ያለመረጋጋትን ስንመለከት ይህ የሀገር ውስጥ ችግር ብቻ ሳይሆን የቀጠናው ያለም አቀፉ ማህበረሰብ ችግር ይሆናል ሲሉም ተናግረዋል። አክለውም የሶማሊያ ያለመረጋጋትና የደቡብ ሱዳን የእርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆነው እንደማይቀሩ ገልጸዋል። በመጨረሻም ፕሬዝዳንት ኢሳያስ የቀጣዩ የሀገራት ሰላምና ጸጥታን ለማስፈን እንደዚሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባም አጽንኦት ሰጥተው ተናግረዋል። ፕሬዝዳንቱ በትናንትናው ቃለ መጠየቅ የሚናገሩት ሁሉ ሲጠፋባቸውም ተስተውሏል። ከወትሮ በተለየ መደናገጥ ውስጥ ሆነውም ታይተዋል። በመጨረሻም ወደ ያዝነው ነው መረጃ ስናልፍ በሳውዲ አረቢያ ሁለት ኢትዮጵያውያን አንድ ህንዳዊ ግለሰብ ገድለዋል በሚል ተጠርጥረው መታሰራቸው ተገለጸ። የሳውዲ አረቢያ ባለስልጣናት በጅዳ ከተማ አንድ ህንዳዊ ግለሰብን በህገወጥ ግብይት ምክንያት በተነሳ ለመግባባት ሳቢያ በጥይት ተመቶ ህይወቱ እንዲያልፍ በማድረግ ተሳትፈዋል ተብለው የተጠረጠሩ ሁለት ኢትዮጵያውያን ዜጎችን በቁጥጥር ስር መዋላቸውን ገለጹ። የጅዳ ከተማ ፖሊስ እንደገለጸው ክስተቱ የተፈጠረው በከተማው አቅራቢያ በሚገኝ ተራራማ አካባቢ ህገወጥ ህዝብ መገበያየት ላይ በነበሩ ወንዶች መካከል ስላልተቀላቀለ በተፈጠረ የገንዘብ አለመግባባት ነው ብለዋል። ከጠርጣሪዎቹ አንዱ ጥይት በመተኮስ ህንዳዊ ሰው በከፍተኛ ሁኔታ ማቁሰሉ የተገለጸ ሲሆን ግለሰቡ በአቅራቢያ ወደሚገኝ ሆስፒታል ቢወሰድም በደረሰበት ጉዳት የተነሳ ህይወቱ ሊያልፍ መቻሉንም ገልፍ ኒውስ ዘግቧል። ሁለቱም ተጠርጣሪዎች በአካባቢው በእጽና በኮንትሮባንድ ዝውውር ውስጥ ተሰማርተው ነበር ያለው ፖሊስ በተጨማሪም የድንበር ደህንነት ደንቦችን በመተላለፍ ተይዘው ለተጨማሪ ህጋዊ ሂደት ወደ አቃቢ ህግ መተላለፋቸውንም አመልክቷል። የሳውዲ አረቢያ ባለስልጣናት ከቅርብ ጊዜ ወዲህ የድንበር ተሻጋሪ ህገ ወጥ የሸቀጦች ዝውውርና ህጋዊ ሰነድ የሌላቸው ስደተኞች ኢላማ ያደረጉ ስራዎችን ማጠናከራቸውን ተዘግቧል። ቀደም ሲል በሳውዲ አረቢያ ከአደንዛዥ ዝውውር ጋር በተያያዘ ቢያንስ ሰላሳ ሰባት ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ ሰላሳ አንድ የሲቪል ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በጋራ ባወጡት መግለጫ ማስታወቃቸው የሚታወስ ነው ክብራትና ክብራን ተመልካቾቻችን ለዛሬ የነበረ መረጃ ይሄንን ይመስላል ከሰዓት ባለን መረጃ ደግሞ ወደ እናንተ ሌሎች ነገሮችን ይዘን እንመጣለን ክብራችሁን ስለቆያችሁ እጅጉን አመሰግናለን ቻናሉን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝን